ጤና ስጥልኝ የተከበራችሁና የተወዳችሁ የቱኒስ ቤተሰቦች ለዕለት ዜና ውጃችን ነው ጀምሯል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ አማር ዜናዎችን ነግራችኋለሁ፣ አብራችሁ ቆዩም። በአማራ ክልል በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። ዛሬ የአገዛዝ ጦር አባላት በጎጃም ሰክላ ወረዳ ገበሬዎች መረሸናቸው የተሰማ ሲሆን፣ በንጹሃን ላይ የሚፈጸመው ግፍ ተባብሶ ቀጥሏል። ፋኖ ኃይሎችም በተለያዩ ቦታዎች በአገዛዙ ጦር ላይ ጥቃት ማድረሳቸውን አስታውቋል። ዝርዝር አዘጋጅተናል። የቀድሞው የብልጽግና ባለሥልጣን የትጥቅ ትግል ጀምሬያለሁ አሉ። ባለሥልጣኑ በቅርብ ጊዜ ወደ ኤርትራ ከአጃቢዎቻቸው ጋር የኮበለሉ ሲሆን ፓርቲያቸው ብልጽግናና መንግስቱን በትጥቅ የሚታገል ድርጅት መስርቻለው ማለት ዛሬ ይፋ አድርገዋል። ማናቸው የሚለውን በዝርዝር ያለ የብልጽግናው ሹም ባለሙሉ ማዕረግ አምባሳደር ህወሓት ለሌላ ዙር ጦርነት እየዘጋጀ ነው ሲሉ ከሰሱ። አምባሳደር ስለማን ደደፎ ህጋዊ ህልውና የሌለው ህወሓት የወንጀለኛ ቡድን ነው ካል በኋላ የሀገራችን ብሔራዊ ደህንነት እየተጻረ መቀጠል የለበትም እንዲጠፋ ይገባል ማለት ጽፏል። በዝርዝር እንመለከታለን። የአር ኤስ ኤፍ ሰው አልባ አውሮፕላኖች የሱዳን አየር ማረፊያን በመምታታቸው በፖርት ሱዳን አየር ማረፊያዎች በራዎች መቋረጣቸው ሰምተዋል። ይህ በወንጀል የተፈረጀው ቡድን የፈጸመውን ጥቃት ተከትሎም የሱዳን ጦር ኃይል የሚወስዳቸው አጽፋዎችም ተበራክተዋል። በዚህም ላይ ዝርዝር አዘጋጅተናል። የኬንያ መንግስት በፕሬዚዳንቱ ላይ ጫማ የተወረወረበት ክስተት አሳፋሪ ነው ስላወገዘም የኬንያ መንግስት ወርለት በተካሄደው ህዝባዊ ስብሰባ ላይ በአገሪቱ ፕሬዚዳንት ዊልያም ሩቶ ላይ ጫማ የተወረወረበትን ክስተት አውግዟል። እንዴት የሚለውን በዝርዝር እንመለከታለን። እስራኤል በጋዛ ለምታካሄደው ዘመቻ ተጠባባቂ ኃይሏን ስትጠራ፣ ካቢኔው ደግሞ እቅዱን አጽድቋል። የእስራኤል ደህንነት ካቢኔ በጋዛ ሐማስ የሚያካሄደውን ዘመቻ ለማስፋት እንዲሁም ግዛቶችን የመቆጣጠር እቅድን በሙሉ ድምፅ አጽድቋል። በዝርዝር እናያለን። ተመልካቾቻችን ወደ ዝርዝሩ አልፋለሁም፣ አብራችሁ ይቆዩም። በአማራ ክልል በአገዛዝ ጦርና አፋና ሌሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ ቀጥሏል። ዛሬ የአገዛዝ ጦር አባላት በጎጃ ምስክላ ወረዳ ገበሬዎች መረሽናቸው ናቸው የተሰማ ሲሆን በንጹዋን ላይ የሚፈጸመው ግድያ፣ ንብረት ማውደም ና ሌሎች ጉዳዮች ተባብሰው በተለያዩ ቦታዎች በአገዛዝ ጦር ላይ የሚፈጽሟቸው ጥቃቶችን አጠናክረው በቀጠሉበት በዚህ ሁኔታ በንጹዓን ላይ የአገዛዝ ጦር እያረሰ ያለው ጉዳት አሳሳቢ ሆኗል ላለፉት ሁለት ዓመታት በአማራ ክልል የሚካሄደው አውዳሚ ውጊያ ዛሬም የቀጠለ ሲሆን በጎጃም ቀጠላ የተለያዩ ቦታዎች የአገዛዝ ጦርና የፋኖ ኃይሎች ውጊያ አድርገዋል በክልሉ መዲና ባህር ዳር ዙሪያ መሸንቲ በዳንግላ አካባቢ ጊሳ ከተማ እንዲሁም በምስራቅ ጎጃም ዞን እነማይ በታሪካዊ ደብር ዲማ ጊዮርጊስ ውጊያና ከፍተኛ ውድመት የተፈጸመባቸው አካባቢዎች ሆነዋል በእነዚህ አካባቢዎች በተለይም በመሸንቲ የፋኖ ኃይሎች በአገዛዙ ላይ የፈጸሙ ጥቃት የአገዛዙ ጦር አባላት ላይ ጉዳት አርሰናል ያሉ ሲሆን ሲሆን በአካባቢው የአገዛዙ ጦር ህዝቡን ሰብስቦ የራሱን አጀንዳ ለመንገር ሲንቀሳቀስ የፋኖ ኃይሎች ድንገት ጥቃት ፈጽሟል ብለዋል። የመረጃ ምንጮቻችን በቅርብ ጊዜያት አገዛዙ በተለያዩ ቦታዎች ነዋሪዎችን በመሰብሰብ በተለይም በወረዳና በክልል ከተሞች አሁን ላይ የፋኖ ኃይሎችን የሚያደርጉትን እንቅስቃሴ ባሉታዊ መንገድ እንዲረዳና ህዝቡ ከመንግስት ጎን እንዲቆም የሚያስችለኛ ያለውን የፕሮፓጋንዳ ስራ እየሰራ ይገኛል። ይህንን ተግባሩን ለማከናወን ከባህር ዳር 15 ኪሎ ሜትር በምትገኘው መሸንቲ ከተማ ላይ የተሰበሰበው የአገዛዙ ጦርና አካባቢኖች ላይ የፋኖ ኃይሎች እርምጃ መውሰዳቸውን ነው የወጡ መረጃዎች የሚያሳዩትም። በተመሳሳይ ባገው ምድር ዳንግል አካባቢ የጊሳ ከተማ የነበረውን የአገዛዙ ጦር የፋኖ ኃይሎች የፈጸሙት ጥቃት ከተማ ለቆ ወጧል የተባለ ሲሆን ከተማዋ የፋኖ ኃይሎች ከዛሬ ጠዋት ጀምሮ እንደተቆጣጠሯትም የመረጃ ምንጮች አስታውቀዋል። በተመሳሳይ በጎጃም ሰከላ የፋኖ ኃይሎችና የአገዛዙ ጦር እንቅስቃሴ ብርቷን ያሉ ሲሆን የአካባቢ ነዋሪዎች ንጽን አርሶ አደሮችን በአገዛዙ ጦር ተረሻል ተሸሽኗል ተብሏል። ነዋሪዎቹ የሰብል ማዳበሪያ ለመውሰድ አገዛዙ ወደሚሰጥበት አካባቢ በጠዋት ወጥተው ሲጓዙ የአገዛዙ ጦር አባላት በመንገድ ላይ ይዘው እንደረሽኗቸው የተሰማ የአገዛዙ ጦር አባላት የረሽኗቸውና በግፍ የተገደሉት እነዚህ ገበሬዎች ከሶስት በላይ ቁጥር ሊሆኑ ይችላሉ ሲል ተገምቷል። በተመሳሳይ በምስራቅ ጎጃም ዞን እናማይ ወረዳ በታሪካዊ ደብር ዲማ ጊዮርጊስና አካባቢ የአገዛዙ ጦር ከፍተኛ የሀብትና ቁሳይ ውድመት ፈጽሟል ተብሏል። የአማራ ፋኖ በጎጃም እንዳሳወቀው የአገዛዝ ጦር የሆነኝ ብሎ ቤቶችን እንዲሁም ተንቀሳቃሽ ንብረቶችን የአርሶ አደሮችን ሀብትና የንጹሐንን የዕለት ጉርስ የሚያቀርቡባቸውን እቃዎች በሙሉም በ በእሳት አንድዷል። ትምህርት ቤቶችና ጤና ጣቢያዎችንም አውድሟል ተብሏል። አገዛዙ የሚያደርገው ሆን ብሎ የአማራን ህዝብ በሁለንተናዊ መንገድ ለማዳከምና የዘር ማጥፋት ለመፈጸም ነው ብሏል። የአማራ ፋኖ በጎጃም በክሉ የተለያዩ ቦታዎች ዛሬ ውጊያዎች ተጠናክረው እየተደረጉ ያሉ ሲሆን፣ በክሉ የተለያዩ አካባቢዎች ዛሬ ውጊያዎች በሰፊ እየተካሄዱ ሲሆን፣ አገዛዙ የአማራ ህዝብ ጥያቄ ከመመለስ ይልቅ ጥያቄውን አዝሎ እየተዋጋ ያለውን ሀይል ሽፍታና ወንበዴ ማለት እየጠራ ቀጥሏል። ሁለት አመታት ያስቆጠረው ይህ ውጊያ በዋናነት እየተካሄደ ያለው አገዛዙ የአማራን ህዝብ ጥያቄ በሰላማዊ መንገድ አልመልስም በማለቱና በአማራ ክልል ትጥቅም ብቻ ሳይሆን ቀበቶን ጭምር አስፈታለሁ የሚል ወታደራዊ ወራ መፈጸሙን ዓለም ያወቀው ጉዳይ ሆኗል። የቀድሞው የብልጽግና ባለስልጣን የትጥቅ ትግል ጀምሬያለሁ አሉ። ባለስልጣኑ በቅርብ ጊዜ ወደ ኤርትራ ካጃቢዎቻቸው ጋር የኮበለሉ ሲሆን የፓርቲያቸው ብልጽግናና መንግስቱን በትጥቅ የሚታገል ድርጅት መስርቻሉ ብለዋል። በአፋር ዝብስም የሚንቀሳቀስ በርካታ የፖለቲካና የትጥቅ ትግል ድርጅት የሚያደርጉበት ይህ የአፍሪካ ቀንድ አሁን ደግሞ አዲስ የትጥቅ ትግል ድርጅት የሚያካሄድ ድርጅት ተመስርቶለታል። የአብይ አህመድ መንግስት የኤርትራ አፋሮችን የትጥቅ ትግል እንዲያደርጉ አደራጅቶ ከማስታጠቁም ባለፈ በአፋር ሰመራ ቢሮ ከፍቶ ጥበቃ ያደረገ ለኤርትራ መንግስት መውደቅ ሚና እንዲኖራቸው ስልጠናና ትጥቅ እያቀረበ ስራ ከጀመረ ወራት ተቆጥረዋል። የኢሳያስ አስተዳደር ከኢህአዴግ መንግስት ጋር ለነበረው ግጭት የኢትዮጵያ የብሔርና የአንድነት ድርጅቶችን በሙሉ በመቀበል የትጥቅ ትግል እንዲያርጉ ሽፋን ሲሰጥ መቆየቱ የሚታወቅ ሲሆን ይህ ባለፉት አመታት የተወገደ የተባለ ጉዳይ ሆኖ ነበረ። አሁን በኤርትራም ሆነ በአዲስ መልኩ ራሳቸውን ነጻ አውጭ ሆኖም የተሰየመ ኃይል የብልጽግና መንግስት ለመጓጓዝ ዝግጁ ነው ብለዋል። ከሰሞኑ ወደ ኤርትራ የኮበሉት የቀድሞ የብልጽግና አፋር ክልል ከፍተኛ ሾም የትጥቅ ትግል መጀመራቸውን በይፋ ያወጁ ሲሆን የሾማቸውንና የመሰረቱትን ፓርቲና መንግስት በግልጽ እናወርዳለን፣ ከአፋር ህዝብ ጥቅም በተቃራኒ ተሰልፏል። እንዲያውም ሆን ብሎ የአፋር ግዛቶችን ወደ ኦሮሚያ ክልል እያካለለ ነው፣ ጥቃቶችንም እያረሰ ነው ሲሉ አውጇል። የአፋር ክልል ምክር ቤት አባልና የክልሉን ሰዓት ሀብትና ተፈጥሮ ሀብት ልማት ቢሮ ኃላፊ እንዲሁም የብልጽግና ከፍተኛ አመራር የነበሩት ሀጂ ኢብራሂም ኡስማን ባለፈው ወር ከአፋር ወደ ኤርትራ መሻገራቸው ይታወቃል። አመራሩ በሰዓቱ የኮበለሉበት ምክንያት ባይታወቅም ከሰመራ ለኩብለላ ጉዞ የጀመሩት ሚያዝያ 11 2017 ሲሆን በሰዓቱ አጃቢዎቻቸውን ጨምሮ የብልጽግናው መንግስት መድቦላቸው የነበረውን ተሽከርካሪዎች ከነሹፌራቸው ይዘው ወደ አስመራ ገብተዋል። አሁን ደግሞ ከአስመራ መልስ ወደ ኢትዮጵያ ድንበር አፋር ክልል መጣው አዲስ ቡድንና አዲስ ኃይል መስርቼ ትግል ላደርግ ነው ብለዋል። እኒህ የቀድሞ ባለስልጣ የአሁኑ ታጋይ ሐጂ እብራሂም ዑስማን የአብይ አህመድ የብልጽግና መንግስት ለመገርሰስ ተነስቻለሁ ያሉ ሲሆን ከሌሎች ኃይሎች ጋር በመሆን አገዛዙን ለመጣል የትጥቅ ትግል ጀምሬአለሁ ሲሉ በይፋ አውጀዋል። ለትግሉ ይሆነኛል ያሉትን ድርጅት ይፋ ያደረጉት የቀድሞ ሹም የአፋር ብሔራዊ አንድነት አብዮታዊ ግንባር የሚባል ድርጅት ነው የመሰረትኩት እና የሚታገለውን በትጥቅ ነው ሲሉ ነው ዛሬ ይፋ ያደረጉትም። ከቅርብ ጊዜያት ወዲህ ቅራኔያቸው እየሰፋ የመጣው የአብይ አህመድና ኢሳያስ አፈወርቂ መንግስታት ጉዳይን በተመለከተ የእስካሁን ያሉት ነገር የለም። የአብይ አህመድ መንግስት ኤርትራን ጠላት እያለ መጥራት ከጀመረ የሰነባበተ ሲሆን የሚዋጉኝ በሙሉ እያስታጠቀች ነው፣ እኛን የሚጠሉትን በሙሉ ስፖንሰር እያደረገች ነው ማለት እስካሁን ድረስ ለሚያረስባት ኮኖና ኤርትራ ግልጽ ምላሽ ብትሰጥም የትጥቅ ትግል የሚያካሄዱትን ሀይሎች መደግፋ ለመደግፏን ግን እስካሁን ድረስ ይፋ አላደረገችም። የኤርትራ ተቃዋሚ የሆኑትን ብርጌድ ንሓመዱን ጨምሮ ሌሎች ኃይሎች በአዲስ አበባና አስመራ የሚያስታጥቀውና ቢሮ የሚከፍተው አብይ አህመድ የደረሰብኝን ጥቃትና ሊደርስብኝ የተዘጋጀውን አደጋ በሙሉ ከነዚህ ኃይሎች ጋር በመሆን መክታለሁ ሲል ይናገራል። በአንጻሩ ዛሬ አዲስ ጸረ አብይ አህመድ ትግል ድርጅት ያስመሰረተው የኢሳያስ አፈወርቅ አገዛዝ የአብይ አህመድ እንቅስቃሴ የወረራ እንቅስቃሴ ማለት የሚጠራው ሲሆን የውስጥ ችግሩን መፍታት ስላቃቶ ብቻ የሚደረግ የቀውስ ጠመቃ ልማድ ነው። የተለያዩ ጉዳዮችን እያነሱ የሚያቀርቡትም አሉባልታ ነው ማለት አብይ አህመድ ዋነኛ ጉዳይ ነው የሚሉትን የወደብ ጉዳይን ጭምር ያጣጥላል። በኢሳይያስ አፈወርቂና በአብይ አህመድ መካከል የተፈጠረው ችግር ምን እንደሆነ በግልጽ ባይነገርም የፖለቲካ ትንታኞች እንደሚሉት ግን ከመጀመሪያው ውል የያዙባቸው ጉዳዮችና ህዋትን በተመለከተ ያሰሯቸው ውሎች መካድ ተፈጽሞባቸው ነው ይላሉ። የብልጽግናው ሹም ባለሙሉ ማዕረግ አምባሳደር ህወሓት ሌላ ዙር ጦርነት እየተዘጋጀ ነው ሲሉ ከሰሱ። አምባሳደር ስሌማን ደደፎ ህጋዊ ህልውና የሌለው ህወሓት የወንጀለኛ ቡድን ነው ካሉ በኋላ የሀገራችን የብሔራዊ ደህንነት እየተጻረ መቀጠል የለበትም ሊጠፋ ይገባል ብለዋል። ባለፉት አመታት የህወሓት ገመና አውቃለሁ በሚል በሚዲያ በርካታ ጉዳዮች ላይ ሲናገሩ የከረሙት የአብይ አህመድ አድናቂና የብልጽግናው መንግስት ቀዳሚ ሹመኛ አምባሳደር ስሌማን ደደፎ ከሰሞኑ ሙሉ አምባሳደር ሆኖ መሾማቸው ይታወቃል። ሜቴክ ኢትዮ ኢንጂነሪንግ ግሩፕ ለሁለት አመታት በዋና ስራ አስፈጻሚነት የመሩት ስሌማን ደደፎ ድርጅቱ ከስሮ ሙሉ በሙሉ 17 ፐርሰንት ብቻ አቅሙ እንደቀረ ከዚህ በፊት እንደተነገረ መዘገባችን ተከትሎ ከሀላፊነታቸው ተነስተዋል መባሉም የቅርብ ጊዜ ጉዳይ ነው። ታዲያ በዚህ የጥፋት ወንጀላቸው ሳይጠየቁ ባለሙሉ አምባሳደር ተደርገውም ተሹመዋል። አሁን ላይ አምባሳደር የሆኑት ስሌማን ደደፎ የፕሪቶሪያውን ስምነት ለጣሱት የሁለቱ ተዋዮች የፕሮፓጋንዳ ዘመቻን በግልጽ ተቀላቅለዋል። የህወሓት ነገር በማለት ጫፉ ስሌማን ደድፎ ህወሓት ሊጠፋ ይገባል ሲሉ ደምድሟል። አምባሳደሩ ይህ ጸረ ኢትዮጵያ ቡድን በዋት ተጋድሎ ከስልጣን ከተወገደ ጊዜ ጀምሮ አምባሳደሩ ይህ ጸረ ኢትዮጵያ ቡድን በህዝብ ተጋድሎ ከስልጣን ከተወገደበት ጊዜ ጀምሮ እስከ ዛሬ ድረስ በህገወጥ መንገድ ሲሰራ ቆይተዋል ማለት ወንጅለዋል። ቀጥሎም በሰሜን እዝ የመከላከያ ኃይሎች ላይ ጥቃት ከፈተበት ጊዜ አንስቶ እስከ ዛሬም ድረስ የሀገራችን ህልውና የሚፈታተኑ በርካታ ህገወጥ ድርጊቶች እየፈጸመ ነው ይህ ቅጥረኛ ቡድን አሁንም ለሌላ ዙር ወታደራዊ ዘመቻ እየተዘጋጀ ከውጭ ጠላቶቻችን ጋር ድጋፍ የሚያገኝበት ሁኔታ ለማመቻቸት እየተላላከ እንደሚገኝ እየተሰማ ነው ሲሉ ከሰዋ አምባሳደሩ ስሌማን ጨምሮም፣ ይህን ክልላዊ ፓርቲ ለመሆኑ የሚያስችለውን ህጋዊ መስፈርቶች እንኳን ሳያሟላ በህገ ወጥ መንገድ እየተቀሳቀሰ የሚገኘውን ዘረኛ ቡድን አንዳንድ ጊዜ ግልጽ ባልሆነ መንገድና ምክንያት አለም አቀፍ ግንኙነቶችን ሲያካሂድ እያስተዋል ነው ነው በማለትም የከሰሱ ሲሆን ህጋዊ ህልውና የሌለውን ይህን የማፊያ ቡድን በ ማንኛውም ምክንያት የሀገራችን ሉዓላዊነት እስከመጻረር በሚደርሱ ድርጊቶች ላይ እንደሚሰራ ሊፈቀርለት አይገባም ሲሉ ህወሓት ተቃውሟል። ህወሓት በብዙ በቂ ምክንያቶች ወንጀለኛ ቡድን በመሆኑ የሀገራችን ብሔራዊ ደህንነት እየተጻረ መቀጠል የለበትም፣ ሊጠፋ ይገባል ይላሉ። ከቅርብ ጊዜያት ወዲህ የህወሓትና የብልጽግና ቅራኔ በሚዲያና በመግለጫ በአመራሮችና በተከታዮቻቸው መካከል እየተካረ የመጣ ሲሆን፣ ጉዳዩን ለማርገብ የሚደረግ እንቅስቃሴ ግን ብዙም አይስተዋልም። የኬንያ መንግስት በፕሬዚዳንቱ ላይ ጫማ የተወረወረበትን ክስተት አሳፋሪ ነው አለም። የኬንያ መንግስት ውለት በተካሄደው ህዝባዊ ስብሰባ ላይ በአገሪቱ ፕሬዚዳንት ዊሊያም ርቶ ላይ ጫማ የተወረወረበት ክስተት አሳፍሮኛል አለም። በሰፊው የተጋሩ ተንቀሳቃሽ ምስሎች እንደሚያሳዩት ፕሬዚዳንቱ ንግግር ሲያደርጉ የተወረወረው ጫማ ወደ ላይ ከፍ ያደረጉትን እጃቸውን መጥቷል። የመንግስት ቃል አቀባይ አይዛክ ማውራው የሆነውን አውግዘው ከጀርባ ያሉት እንዲያዙ ጠይቀዋል። ሁላችንም ጫማ ለመወርወር ብንወስን ምን ይሆናል? ልጆቻችን ምን አይነት እሴት እያስተማርን ነው? ሲሉ የፕሬዚዳንቱ እንዲከበሩ በኤክስ ገጻቸው በአጋሩት ልጥፍ ጠይቀዋል። የኬንያ መገናኛ ብዙሀን ሶስት ሰዎች መያዛቸውን እየዘገቡ ቢሆንም ፖሊስ ግን ይህንን እስካሁን አላረጋገጠም። የሚላን ቢቢሲ በዘገባው አንዳንድ የፓርላማ አባላትም ከፍተኛ የጸጥታ ክፍተት መሆኑን በማንሳት ጫማ መወርወር ተችተዋል። ክስተቱ የተፈጸመው ፕሬዚዳንቱ በምዕራብ ሚጎሪ አውራጃ በተካሄደው ህዝባዊ ስብሰባ ላይ ንግግር እያደረጉ ባለበት ወቅት ነው። ፕሬዚዳንቱ ሩቶ ወደ አካባቢው ያቀኑት በክልሉ ለሶስት ቀናት የሚ የቆየ ልማት ፕሮጀክትን ለማስጀመር ነበር ተብሏል። የአንዳንድ ኬንያውያን ጫማ መወርወር ክብር የጎደለው ነው የሚል ስሜትን ቢያንጸባርቁም፣ ሌሎች ደግሞ ይህ በኢኮኖሚ ላይ ያለውን ብስጭት ያሳያል ሲሉ አስተያየታቸውን ሰጥተዋል። በኤክስ ላይ በፕሬዚዳንቱ የተጋራው የክስተት ኦፊሴላዊ ቪዲዮ ከካሜራ ውጭ የተከሰተ የሚመስለውን የጫማ ውርወራ አያሳይም። ይሁን እንጂ በዚሁ መካከል ያለው ግርግር ባጭሩ ይታያል። ሌላም ቢቢሲ ፕሬዚዳንቱ ወንጀለኛውን እየፈለጉ የነበሩትን የደህንነት መኮንኖች የድርጊቱ ፈጻሚዎች ብቻቸውን ለታዳሚ እንዲተውላቸው ሲጠይቁ ተደምጠዋ ጫማው ሞሮር የተከሰተው በህዝብ ባለስልጣናት ደህንነት ላይ ስጋት እየጨመረ በመጣበት ወቅት ነው ተብሏል። ባለፈው ሳምንት አንድ የተቃዋሚ ፓርቲ የፓርላማ አባል በዋና ከተማዋ ናይሮቢ በሞተር ሳይክል ላይ በነበሩ ታጣቂዎች ተገድለዋል። የፕሬዚዳንቱ ፓርቲ የፓርላማ አባል ኔንሰል ኮይክ የእሁዱ ክስተት ዲሞክራሲያችን የሚነካኑ ካሉ በኋላ ቀልዱን ድንበሩን አልፏል ብለዋ። ይህ ጫማ ጥይት ቢሆን ኖሮ መገመት ትችላለህ። ሰዎች በፕሬዚዳንቱ ደህንነት ላይ ይቀልዳሉ። አንድ ሰው ጫማው ልቁ በፕሬዚዳንቱ ላይ በመወርወር በጣም ድፍረት የተሞላበት እርምጃ ወስዷል፣ ብለዋ። የአገሪቱ ፕሬዝዳንት መጠበቅ አለብን ሲሉ ለዚስቲን ቲቪ ተናግረዋል። ሚጎሪ በ2022 ፕሬዚዳንታዊ ምርጫም የርቶ ተፎካካሪ የነበሩትን አንጋፋው የተቃዋሚና በኋላም ላይ ከፕሬዚዳንቱ ጋር ስምነት ላይ የደረሱትን ፖለቲከኛ ራይላ ኦዲንጋ ጠንካራ ደጋፊዎች ይገኙበታል ተብሎ በሚታሰብበት ክልል ውስጥ ይገኛል። ተገኛለች ባለፈው ዓመት ከተካሄደው ተከታታይ የጸረ ታክስ ሰልፎች በኋላ በመጋቢት ወር በኦዲንጋና ሩቶ መካከል በአገሪቱ ውስጥ ያለውን ውጥረት ለማርገብ ስምነት ተፈርሞ ከረገቡት አካባቢዎች አንዷ ናት። በሱዳን የፈጥኖ ደራሽ ኃይሉ በፈጸመው ጥቃት አንዳንድ የሱዳን አካባቢዎች ችግር ላይ ወድቀዋል ተባለ። የአርስፍ ሰው አልባ አውሮፕላን የሱዳን አየር ማረፊያ በመምታታቸው በፖርት ሱዳን የአየር ማረፊያ በረራዎች ተቋርጠዋል ተብሏል። የፈጣን ድጋፍ ሰጪ ኃይሎች አርስፍ ንብረት የሆነ አውሮፕላን እውርለት ማለዳ ላይ በፖርት ሱዳን የሚገኘውን ኦስማን ዲግና የአየር ጦር ሰፈር ላይ ያነጣጠረ ሲሆን ይህም በከተማው አቅራቢያ የሚገኘው አየር ማረፊያ ለመዝጋት አስገድዷል ሲሉ የሱዳን ጦር አስታውቋል። በጥቃቱ በምስራቅ ሱዳን የሚገኝ ሱዳን አየር ማረፊያ ጦርነት ከተጀመረ ወዲህ ለመጀመሪያ ጊዜ በሰዋል በአውሮፕላን መመታቱ ተመዘግቧል። ከሶስት ዓመት በፊት በጦር ሰራዊትና ባሬሴፍ መካከል የተቀሰቀሰው ጦርነት ተከትሎ ፖር ሱዳን ጊዜያዊ ዋና ከተማ ከሆነች ሁለት ዓመት ሁማታ ከፖር ሱዳን ጥቃት ባሻገር አሬሴፍ በምስራቅ ሱዳን የሚገኘውን የካሰላ አውሮፕላን ማረፊያ ቅዳሜ ሌት በሰዋል በአውሮፕላን ኢላም አድርጓል። በዚህም በርካታ ንጹዋን ዜጎች መገደላቸውን በአለም አደባባይ ውግዘት አምጥቶበታል። የጦር ኃይሉ ቃል አቀባይ ብርጋዴል ጀራል ናቢል አብዳላህ በሰጡት በግልጫ እንዳስታወቁት ከሆነ ጠላት እሁድ ጠዋት አጥፍቶ ጠፊ አውሮፕላኖችን ተጠቅሞ በፖር ሱዳን ኦስማላ ዲንግ የአየር ጣቢያ የእቃ መጋዘንና የሲቪል ተቋማትን ኢላማ አድርጓል ብለዋል። ቃል አቀባዩ የሰራዊቱ ጸረ አውሮፕላን መከላከያ ብዙ ሰው አልባ አውሮፕላኖችን በጥይት መጥተው መጣላቸውን ቢገልጹም ሌሎች ግን የተወሰኑ ጉዳት በማድረስ በአየር ማረፊያ የሚገኙ የጥይት ማከማቻ መጋዘን መጥተዋል ብለዋል። እስራኤል በጋዛ ለምታካሄደው ዘመቻ ተጠባባቂ ሀይሏን ስጠራ ካቢኔው ደግሞ እቅዱን አጸደቀ። የእስራኤል ደህንነት ካቢኔ በጋዛ ሐማስ ላይ የሚያካሄደው ዘመቻ ለማጥፋት እንዲሁም ግዛቶችን የመቆጣጠር እቅድ አጽድቋል። የእስራኤል መከላከያ ኃይል በአስር ሺዎች የሚቆጠሩ የተጠባባቂ ሀይሉ አባላት በጋዛ ለሚያካሄደው የተጠናከረ መስፋፋት መጥራት ጀምሯል። ይህ እቅድ ተግባራዊ የሚሆነው የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሚቀጥለው ሳምንት ቀጠናውን ከጎበኙ በኋላ ነው ይላል ቢቢሲ። መከላከያ ኃይሉ በጋዛ ታግተው የሚገኙ እስራኤላውያን ለማስለቀቅና ታጣቂዎችን ለማሸነፍ ጫና መጨመሩት ይናገራል። ካቢኔው በመርህ ደረጃ የሰብአዊ እርዳታ በግል ኩባንያዎች እኩል መግባት እንዲጀምር ማጽደቁም ተነግሯል። እስራኤል ለሁለት ወራት ያህል ማንኛውንም እርዳታ እንዳይገባ ያገደች ሲሆን የተባበሩት መንግስታት ሰርጅ ከፍተኛ የምግብ ሆነ ሌሎች አቅርቦቶች እጥረት ተፈጥሯል ብሏል። የተባበሩት መንግስታትና ሌሎች የእርዳታ ኤጀንሲዎች ምክር ሀሳቡ መሰረታዊ የሰብአዊ እርዳታ መርሆዎችን የሚጥስ ነው በማለት እንዳይተባበሩ ገልጸዋል። የጠቅላይ ሚኒስትሩ የተኩስ አቁም ማብቃቱን ተከትሎ በቅርቡ ያካሄደው ወታደራዊ ዘመቻ ጥያቄዎችን ለማስለቀቅ አለመቻላቸውን በመግለጽ ኔታናው በዚህ ግጭት አላማቸው ምንድነው የሚል ጥያቄ ውስጥ ወድቋል። በእቅዱ መሰረት ወታደሮቹ በአዲስ አካባቢ ተሰማርተው በምድርና ከምድር በታች የሚገኙ ሁሉንም መሰረተ ልማቶች ያወድማሉ፣ ይላም ቢቢሲ የተወዳችሁን ያተከበራቸው የትዮንስ ቤተሰቦች ለቱ መርጃዎች እነዚህ ነበሩ። መልካም ዜና